በመልክ የሚሰራ ስራ እኮ አይደለም ደግሞ ያን ያህል ቆንጆ መባል አይነት ሴት አይደለም። በቃ መስታወት የለሽም ማለት ነው። እንዴት ቢኖርሽ ኖሮማ የቆንጅናሽ ይታይሽ ነበር ይሄኔ። እርግጠኛ ነኝ ፊትሽን አንዴ በጭልፋ አንዴ በድስት አንዴ በትሪ ነው የምታዩ ማለት ነው። ለዛ ነው አስቀያሚ ነኝ ምናምን ነገር የምትዩ። እንደዛ ሳይሆን ይህን ያህል ስለ ውበት ይበራን ብዬ ነው። ኪሩቤል የለም እንዴ? ኪራ ወደ ሱቆጣ ብሏል። ታዲያ ለምን እስኪመጣ እኔና አንቺ አንመቻችም? ደግሞ ኪራ ብትመጣም ኖርማል ነው። ፈታ ያለች ሽጅች ማለት፣ አልገባኝም። እኔ ስራ አለብኝ። ወዴት ወዴት ነው? ንቀት ነው ወይስ መሽኩረመምሽ ነው? ቁጭ ያለፍሽ። ምን የሚያሽኮረመመኝ ነገር አለ? ለስራ አይደለ ምን የመጣሁት። ይኸውልሽ፣ ስሚ፣ ይሄም ስራሽ ሊሆን ይችላል። ጸባይ ብቻ አይኖርሽ። እሺ ብታድብ ይሻልሽ። በእናተ ዞር በልልኝ። እኔ እንደዚህ ማስብ አይነት ሴት አይደለሁም። ልሄድበት በቃ ዞር በልልኝ። ይኸውልሽ አዳምጪ። ማፈሩን ተይና ማለት ነው። ተመችችሻለሁ አይደል? ቅድም ምግብ ምናምን ነገር ስታቀርቢ ስታየኝ ይችሻሉ። አጋጣሚ ሆናል እንጂ እኔ በፍጹም አላየሁህም። ደግሞ እንደዛ ማስበህ አይነት ሰው አይደለህም። ምን ማለት ሽ ፋር ገና የመጣሽበት ባስ ሞተሩ ሳይቀዘቅዝን ነው ልትሸውጂኝ ነው አይደለም? በተሳሳተ መንገድ ነው የተረዳኸኝ። ሲጀምር አንድ ነገር ልንገርሽ፣ እኔ ራሴ ነኝሽ ደረጃን ዝቅ ያደረኩት። ከማንም ባላገር ሰራተኛ ጋር እዚህ አንድ ክፍል ውስጥ መገኘት የራሱ የራሴ ጥፋት ነው። ነ እንደዛ ማለት እኮ አይደለም። ደግሞ የቤት ሰራተኛም ሰው ናት። መውጣት ነው ከሰው በታች ያደረጋት ሰሜን ልሻለ ማንም ሴት ነ እንደዚህ ተዳፋኝ አታውቂ። እሺ ሰማሽኛለ? ዝም በይ ዝም በይ አሁን ለእያንዳንዱ ለተናገርሹ ቃላት ትቀጭበታለሽ እሺ ሰንተሽኛል አ ትቀጭበታለሽ ዝምበይ ይኸውልሽ እንድለቅሽ ከፈለግሽ አሁን የምልሽ ነገር ሁሉ ታደርጊያለሽ ተስማማሽ በእናትህ ለምንድነው እንደዚህ የምታደርገኝ እኔ ለማስኛ ፊቷን ያዞረችብኝ ሰው ነኝ በእናት ተወይ በእናት ይሄ ሮሮ ምናምን እየየሽ እዛው ሄደሽ የሴቶች ድር ላይሽ። እዚህ አንድም የሚሰማሽ ሰው የለም አንድም። አሁን በምልሽ ነገር ተስማማሽ? ማለጫነኝ በጣም ጥሩ ነገር ትያለሽ። የኢትዮጵያ ንጉስ ነህ። ሆሜ የእኔ ንጉሥ ሳላቅ ስላስቀየምኩ፣ እጅግ በጣም ይቅርታ አድርግልኝ። ቆይ ጮክ ብለሽ ጮክ ብለሽ ይቅርታ አድርግልኝ የኔ ንጉስ አላልሽም? የኔ ንጉስ አላልሽም? እየጠበቅኩሽ ነው። የኔ ንጉስ የኔ ንጉስ ጭራሽ ብለሽ ብለሽን ደግሞ በያልኩሽን ነገር ተውሽ። በጣም ጥሩ እራስሽ ላይ ችግር ነው የመዘዘሽ። እሺ አሁን ትንሽና ቀጥ ብለሽ ጉንጭን ትስሚኛለሽ። በጭራሽ ይህንንማ ማ በጭራሽ አላደርግም። እንደውም ለኪሩቤል ነው እሺ የምነግረው። ሻን ሴጣን ነው ልጅ ምርጫ እየሰጠውሽ አይደለ መሽ ያለሁት ሰማሽኛ አይደለ ሲቀጥል ለኪሩቤል ምናምን ኪሩቤል፣ አንቺ ትናንት ለመጣሽ ገረዳ አስቦ ነው የሚናገረኝ መሰለሻል ጅነሽ፣ እንደዚህ ካሰብሽ ቆይ። ላንተ ወንድነት ማለት ሴት ልጅ ላይ እንደፈለግ በስሜት ተመጫወት ማለት ነው? አሁን አፍሽን ዝጊና ተነስተሽ ሳሚ። ላንተ አልደግሙ እሺ፣ ምርጫ እየሰጠውች አይደለም። አልደግሙ አሁን ተነሽና ሳምኝ ነው ምልሽ። ምን እያደረጋችሁ ነው?